ፍ አውቀን ነው ለምን መድኃኒት አብልታታለች በእጁስ ውስጥ አጠጥታታለች አንተ እንድጠላክ ምናምን፣ ብዙ ሰው ሲል ነበረ ማለት ነው። በአሁኑም ደግሞ የአንገት ብር ስሰጣት ባለፈው እንደዛ ሲሉ ነበረ። ሱመያ እንደዚህ የሚያደርጋት ያው ቅናት ነው ሌላ ነገር አይደለም። እንጂ እኔ ሱመያ ናቃታለሁ እንደዚህ ሽርክ ነገር አታደርግም አላምንባትም። እኛ እናንተን ፕራንክ እናደርግ እና ሰዎች ምን እንደሚሉ ብቻ ለማየት ነው ማለት ነው ያንን እንጂ እንደዛ አስመስልን እና በአጠቃላይ ምን ለማለት ፈልገ ነው የትናንትናው ቪዲዮ ፕራንክ ስናደርጋችሁ ነው እንጂ ምንም አይነት መድኃኒት አታሰራባትም። ሱመያ ሲሉም የነበሩ ሰዎች እንዲያውቁ ነው። ሱመያ ብትጠላኝም ብትናደድብኝም ብትሄድም እንደዚያን ነገር ታደርጋለች አታደርግም። በጣም እዚህ ላይ አምናት አለው። አንተ በማዳኛ ተሳስቼ ነው ዛሬ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድፍ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ በዝዝት ይበል። እንግዲህ ውዶቼ ሰብስክራይብ በማድረግም እንዳረሱ ሰብስክራይብ ያደረጋችሁም ላይክ ማድረጋችሁን እንዳረሱ። ሀቢቦቼ አበረታቱኝ። ካለ እናንተ ከአላህ በታች ማንም የለኝም። ስለዚህ አበረታቱኝ ውዶቼ። የመዳም ቅመም ነኝ የመዳም ቅመም ነው። መቼስ ዩቱብ ላይ በብዛት ያለው ኢትዮጵያ ያሉትም ምንም እናንተ ናችሁ የምታበረታቱ ታደል መቼስ። ስለዚህ እርስ በርስ ደግሞ እና በረታታ ነው መላችሁ ጋይስ። እና አላ ባላችሁበት ቦታ አይጠብቃችሁ ጥሩ ርስቃ ላይ ይስጣችሁ። እና ዛሬ እንደተለመደው ስለ ሱማያ ሰኢድ፣ ሮዛ የነሱ አጀንዳ መቼስ አያልቅም። እንግዲህ ሱሜን ሰኢድ እና ሮዛ ያልሆነ ነገር ነው እሷ ላይ የፈጸሙት። ግን የማይጠበቅ እሺ ሮዛ ስትሆን ሰኢድ ግን እንደዚያ ያደርጋል ብዬ አበደን አላሰብኩም። እኔ ግን ያኔ ምንም ቢሆን ለምን የገዛ ሚስቱ ናት። አስር አመት ማለት ቀላል አይደለም ሀቢቦች። ያኔ አስር አመት ማለት በጣም ብዙ ነው። እንግዲህ በትዳር አብሮ ቆይተው እና ሁለት ልጆች አፍርተው ዛሬ ግን ሰኢድ ምን እንደነካው አላውቅም። ሚስቱን እንደዚህ ብሎ ተነስቶ ሱማያ መተት ሮዛ ላይ አርግታ እኔን ጠላችኝ ብለው ቪዲዮ ለቀው፣ ከዛ ደግሞ ተመለሰው ፕራንክ ነው ስንቀልድ ነው እያሉ ነው ማለት ነው። እንደዚህ አይነት ነገር ሰኢድ እኔ ከሰኢድ ላይም አልጠበኩም። ደግሞ የማይጠበቅ ነገር ነው። እንደዚህ አይነት ነገር ምንም ቢሆን ሱማያ እንግዲህ ታውቃላችሁ፣ እኔ ያኔ ይከብዳል ወላሂ። እና ሱማያ ያኔ እንደዚህ የምትደረግ ሴት አይደለችም። ምንም ቢሆን ልቧን መስበር ጥሩ አይደለም። የልጆች እናት ናት፣ ሁለት ልጆች ራሷ። አንዳንድ ሴት ቢሆን ማለት ነው እላው ላይ ጥላ የራሱ ልጆች ናቸው ምን አገባኝ ብለው ወይ ደግሞ ወጪ ታረጋለ በየወሩ የእነሱ ወጪ ማለት ነው። እሷ ሳትጠይቅ ምንም እያያት እያላ ማለት ነው። እሷ ግን በክብር እያናገረችው እና እያከበረችው በቃ ያኔ አለ አይደል ሴቶች ስር የምትሄደው ማለት ነው። ሱማያ የእሱ ፍቅር የተነሳ የእሱ ክብር የተነሳ ነው ብጠላው ማለት ነው። በፊት ሆኖ ነው የምትተው በቃ እርግፍ አድርገሽ ተስለሽ ግን ሱመያ እንኳን ሱመያ እኔ ራሱ ልቤ ተሰብሯል። እንደ ሴትነት ማለት ነው፣ እንደ ሴትነት፣ እንደ እናትነት ምንም ቢሆን እች ልጅ እኮ እህታችን ናት። እውነት በጣም ከባድ ነው እንደዚህ አይነት ነገር ብለው። ከዛ ደግሞ ቀልድ ለምን አነሷል? እች ልጅ ስንት ነው ስንት ሰው የሚከታተላት ዘመዶች አሉ ጓደኞች አሉ። ይሄን ሲሰማው አሁን ሊጠራጠሯት ይችላሉ። ከሰው ጋር ራሱ ወጣ መግባት ሰው ሊጠራጠሯት ይችላሉ። እንኳን መጠራጠር ጥላቻ ከሷ ላይ መሸሽ አለ፣ ብዙ ነገር አለ ጋ ይሄ እንደዚህ አይነት ነገር ደግሞ አስጠሊ ነገር ነው። መተት የሚባል ነገር ሰው ራሱ ይፈራል። ይሄን ነገር የሚያደርግ ሰው ራሱ ሰው አይጠገውም። ታውቃላችሁ እናንተ ይሄ መተት ማለት የሸይጣን ነገር ነው። ስለዚህ ሰው እንደዚህ አይነት ቦታ አይቆም። በተለይ ሙስሊም የሆነ እንደዚህ አይነት ቦታ አይቆም። እና ጥሩ አይደለም። ግን እኛንም ግን ወይ የስራችን ይስጣችሁ ለማለት እንግዲህ ሁላችንም አላህ ይቀር ይበለ። ያኔ ስንት ኮሜንታተሮች አሁን ሱመያን እየሰደቡ ነው በእናንተ ሰበብ። እውነት ነው እውነት ነው ሱመያ ናት እንደዚህ ያረገችው እንደዚህ ያረገችው ብለው ማለት ነው። ብዙ ኮሜንታተሮች ሱመያን የሰደቡት በቃ ያልነው አልቀረም። እውነት እውነት እዛ አበሉ ላይ የሆነ ነገር አለ። ወይኔ ግን ወላይ ያኔ ዘንባችሁ ማለት ነው። ራሳችሁ ተሸክማችሁ ነው ገደል የሚገቡት ኮሜንታተሮችም። እኛ ራሱ እኮ ተናግረን ግን እኔ ክፉ ካፌ አልወጣሁም፣ አልሰደብኳትም። ሱመያም መተት ሰራች ብዬም እርግጠኛ ሆኜ አላወራሁም። እኔ ያኔ አላወለም ብዬ ነው ያለፍኩት። እንግዲህ ሰው በሙሉ ሲያወራ ግን ቪዲዮ ሰርችበታል። ጋይስ ቪዲዮ ሰርቼበታለሁ። ግን ግን ሱማያ ሰራች ብዬ እርግጠኛው እኛ አላወራውም። እዚህ ውስጥ አታስገቡኝ። እኔ ለምን ከአላህ ጋር ይሄ ነገር ጥሩ አይደለም። ለምን ሱማያ ባሰራ እራሱ ማለት ነው እሷ ያልሰራችው ሳይሆን ያ የተናገረ ሰው ነው የሚጠየቅበት ማለት ነው። ለምን አንድ የሙስሊም ስም ምንም ባሰራበት ወንጅሏል ማለት ነው። ስለዚህ ተጠያቂ ና ያ የወነጀለው ነው ያወራው ነው አሁን በብዛት ዘንቡ የሚሸከሙ ኮሜንታተሮች እና ሰኢድ እና ሮዛ እነሱ እንደዚህ አይነት ነገር ላይ ቀልድ የለም። ሲጀመር እንደዚህ አይነት ነገር ላይ አይቀለድም ምንም ቢሆን ማለት ነው። ተስማምታችሁ ሱማያ ምስጡ ኖሯ ተስማምታችሁ ከሰራችሁ ይሄ ሁላችሁም ላይም ዘንቡን እናንተ ናችሁ የምትሸከሙት ማለት ነው። ስለዚህ ጋይስ እንደዛ አሉ ማለት ነው። ይሄው እራሳቸው ባመጡጣታ ተመልሰው ደግሞ እኛ ስንቀለድባቸው ነው ፕራንክ ስናረጋቸው ነው ሱማያ የምትለው። ልናይ ነው ህዝቡ ምን እንደሚል። ኮሜንታተሮች በብዛት በተለያዩ ኦሮምኛ ቻናል ላይ ሱማያ ናት ሮዛን እንደዚህ ያረገችው፣ ሮዛ ጤነኛ አይደለችም እያሉ ማለት ነው። እንደዛ ነው ጋይስ ምርጫም ሰጣት ማለት ነው ሰኢድ እኔን ክላስ ከዛሬ በኋላ እንትን አልልሽም፣ ምርጫ ሰጠነሽ ታገቢኛለሽ አታገቢኝም ብሏት፣ እኔሽም እንደፈራችሁ ነው። እሷ አቋማን አልቀየረችም። እንግዲህ ሱማያ በጣም ትወድሃለች። ሱማያ ካንተ ስር ካንተ ስር መለየት አትፈልግም። አንተ በድረስክ ቦታ መድረስ ትፈልጋለች። ስለዚህ እኔ አልጋ ይራ ይራ ዝወጥና አልጋ ላይ ብተኛ እግሬን ይዛ ነው ኧረ ይሄናል ሮዛ ይሄን ማስመሰል እሷ እኮ ሲጀመር አልፈልግህም፣ እንደ ስራ ሪጌ ነው እየሰራው ያለው ትሪያክሽን ብላለች እኮ ሱመያ እንጂ፣ እንኳን ሮዛን እንኳን ሮዛን ጓደኛውንም ብታገባ ችግር የለብኝም የራስህ ጉዳይ ብላለች እሷ። ስለዚህ ሮዛ ማግባት ከፈለግሽ ያኔ የጓደኛዬ ባል ነው እኔ እሷ ላይ አላገባም እንደዚህ አይነት ነገር አላረግም ብለሽ ከተውሽ መተው። ግን ሱማያ ፈሪቼ ነው ሱማያ እንደዚህ ታደርገኛለህ ሱማያ እንደ ይሄ የማይመስል ነገር ነው። አንድ ነገር ከፈለጉ ቆራጥ ሆኖ መግባት ካልፈለጉ ግን ለዛ ለጓደኛዋ አዝና ተሰምቷት ያለፉትን ላይፍ ተሰምቷት ከንተ ጋር